አኢሻ ቢንት አቡበከር በእርግጥ እኔ የምሻው አላህና መልእክተኛውን እንዲሁም ዘውታሪ የመሆን ምንጭ ጀነትን ነው ብላ ትናገራለች። የአኢሻን የህይወት ታሪክ ልንተርክላችሁ ዛሬ ይዘንላችሁ ቀርበናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁ ትብብር አይለዩን። የአኢሻ ህይወት ታሪክ ሴት ልጅ እንደ ተቃራኒ ፆታ ምሁራ ምሁር ለመሆን ብቃት እንዳላት ያረጋገጥልናል በተጨማሪም ሴት ልጅ በወንዶች አስተሳሰብ ላይ ተጽዕኖ በመፍጠር የአመለካከትና የአመራር ምንጭም እንደምትችል አልፎ ተርፎም በእንስትነቷ ለባልት ቤቷ የደስታ ምንጭ ለመሆን ብቃት እንዳላት ግልጽ ማስረጃ አለው አኢሻ የአንድም ዩኒቨርሲቲ ምሩቅ አልነበረችም እንዲያውም በዘመኗ ዩኒቨርሲቲ አልነበረም ግና እንደ ማር ያንቆረቆረችው ንግግሮቿ በቋንቋ መካነ ጥናቶች እየተጠኑ ይገኛሉ። ሕግን በሚመለከተው የተናገረቻቸው በሕግ ኮሌጆች ይጠናሉ። እንዲሁም ከሕይወቷ ታሪክ የሚነበቡ ድርጊቶቿ የሙስሊሞችን ታሪክ የሚያጤኑ ተማሪዎች ምሁሯን ከአንድ ሺህ ዓመታት በላይ እየተዳሰሱ ነው። አኢሻ የእውቀትን ባህር ለመሆን የበቃቸው ገና ወጣትነት እድሜዋ ነው። ልጅ ሆና ያደገችው በአዋቂነታቸውና በመልካም ስነ ምግባራቸው በሚታወቁት አባቷ አቡበከር ቤት ነው። አኢሻ በማራኪ ውበቷና በአስደናቂ እውቀት የማስታወስ ችሎታዋ የታወቀች ነበረች። በወጣትነት ጊዜዋ የነቢዩ የልብ ተፈቃሪ ታሳቢ ለመሆን በግታለች፣ በሚስትነትም የመቅረብ ወዳጅ ለመሆንም በግታለች። ታደላለችም ሌሎች ሴቶች ሊያብከብቱ ያልቻሉትን እውቀት ከእርሳቸው ለማግኘት ችላለች። የነቢዩ ሚስት የሆነችው ገና የአስር ዓመት ልጅ ሳለች በመካ ሲሆን እስከ ሁለተኛው ዓመተ ሂጅራ በግምት የ14ና 15 ዓመት ወጣት እስከሆነችበት ጊዜ ድረስ ሰርጓ አልተከናወነም። የሰርጓ ስነስርዓት በተመለከተ እንዲህ ስትል ትተርክልናለች። ከዕለታት በአንዱ ቀን እየተጫወትኩ ነበር። ረጅሙና ዘንፋላው ፀጉሬ ባልተጎነጎነው ቤተሰቦቼ ከምጫወትበት ቦታ መጥተው ወደ ቤት በመውሰድ ለሰርጉ እንድዘጋጀ አደረጉኝ። ባህሪን የተሰራ ቀይ ሰረዝ ያለው የሙሽራ ልብስ አለበሱኝ። እናቴም ጥቂት የመዲና ሴቶች ከበር ላይ ቆመው ወደሚጠብቋት አዲሱ ጎጆዬ ወሰዱኝ። ከጋብቻሽ መልካም ለደስታ ይበለው፣ ሁሉም ያማረ ይሁንለሽ ሲሉም በደስታ ተቀበሉኝ። ከዚያም በፈገግታ የተሞሉት ነቢይ በተገኙበት የዋንጫ ወተት ቀረበ። ነቢዩም ከወተቱ ጎነጩ፣ ለኔንም ሰጡኝ። ስላፈርኩኝ በእጄ እንዳያዝኩ ቀረው። ቢሆንም እንድጠጣ ደፋፈሩኝ። እኔም እንደጠጣው ቀሪውን ከአጠገቤ ተቀምጣ ለነበረች እህቴ ለአስማ አሳለፍኩኝ። በዚህም አይነት ሁኔታ ሁሉም እየተቀባበሉ ተጎነጩላት። በዚህ እጅግ ቀላልና የተባረከ በመሆን መልክ የነበረው የጋብቻ ስነስርዓት ተካሄደ። የነቢዩ ሚስት መሆኑ የጨዋታ ህይወቷን አላገተውም። ወጣት ጓደኞቿ ከቤት ሊጎበኟት ሲመጡ ስለዚህ ሁኔታ እንዲስትል አይሻ ትተርክልናለች። ጓደኞቼ ከሆኑ ልጃገረዶች ጋር በመጫወት ላይ ሳለው ነቢዩ በሚገቡበት ጊዜ ጓደኞቼ ቤቱን ለቀው ይወጣሉ። ነቢዩም የእነርሱ ከእኔ ጋር መሆን እንደሚያስደስተኝ ስለሚያውቁ ለእኔ ውዴታ ሲሉ። እንዲመለሱ ያደርጋችኋል። አንዳንድ ጊዜ ቤቱን ከመልቀቃቸው በፊት ባላችሁበት ሁኑ ሁኔታውን በማለትም እንዲህ እያሉ እነሱንም ያረጋጋሉ። ምንም ሳይቆዩም እኛ በያዝኖ ጨዋታዎችም ይቀላቀላሉ። የአኢሻ የመጀመሪያው የመዲና ህይወት ትጋትና ጥንካሬ የሚጠይቅ ፈታኝ አጋጣሚ ነበር። በአንድ ወቅት አባቷን ከእርሱ ዘንድ ያረፉ ሁለት ሰሃቦች በመዲና በተወሰኑ ወቅቶች የተለመደ በሆነ አደገኛ ትኩሳት ታመሙ። በዚያን ጊዜ አይሻ አንድ ጠዋት አባቷን ለመጎብኘት እንደሄደች ሦስት በሽተኞች ተዳክመው ሰውነታቸውን ማሾ ስላገኘቻቸው ከባድ ድንጋጤ፣ ተስፋ መቁረጥ ስትጠይቃቸው ያው ትርጓሜ ባልነበረው የቁርአን ምዕራፍ መለሱላት በሁኔታው እጅግ ተረብሻ ወደ ቤቷ በመመለስ ለነቢዩ በሽታው ስለጠናባቸው ጠናባቸው ይቃዣሉ አለቻቸው። ነቢዩም ምን ምን እንዳሉ ብለው ጠየቋት። ምንም እንኳ ትርጓሜው ባይገባትም የሰማችው ንግግር ቃል በቃል ነገረቻቸው። ንግግሯም ነቢዩ የበሽተኞች ሁኔታ ለመረዳት ቻሉ። ይህ ገጠመኝ እጅግ አስደናቂ የሆነ የማስታወስ ችሎታዋን ያሳየናል። ይህም ችሎታዋ ጊዜ እየገፋ በሄደ ቁጥር በዋጋ ሊተመን የማይችል የነቢዩ ንግግሮችን እንድታከማች አግዟታል። ነቢዩ በመዲና ሳሉ ከሚስቶቻቸው ሁሉ አኢሻን ይበልጥ ይወዱ እንደነበር ግልጽ ነው። አንዳንድ ባልደረቦቻቸው አዘውትረው የአላኑ ኮይ በዓለም ላይ እጅግ በጣም የሚወዱትን ማንን ነው? ሲሉ የሚጠይቋቸው ነበር። በዚህም ጥያቄ የሚሰጡ ምላሽ እንደ ጥያቄው ባህሪ የሚለይ ነበር። ለሴት ልጆቻቸውና ለእነርሱ ልጆች፣ ሌላም ጊዜ ለአቡበከር፣ ለአሊ፣ ለዘይድና ለልጁ ለኡሳማ ውዴታ እንዳላቸው አሳውቀዋል። ነገር ግን ከሚስቶቻቸው መሃል ከኸዲጃ ቀጥሎ ማንን ይበልጥ እንደሚወዱ ሲጠየቁ ምላሻቸው አኢሻ ናት የሚል ነበር። እርሷም እጅግ አድርጋ ትወዳቸዋለች። ዘውትሮ ውዴታቸውን የሚያረጋግጥላት ነገር ከእርሳቸው ትፈልጋለች። አንድ ወቅት ለእኔ ያለ ፍቅር እንዴት ነው ስትል ጠየቀቻቸው። እንደ ቋጠሩ ሲሉ መለሱላት። ትርጓሜው እንደ ብረት የጠነከረና በቀላሉ የማይፈታ ማለት ነው። ለነቢዩ ያላት ፍቅርና ቅናት የታከለበት ስለነበር ከእርሷ የበለጠ ትኩረት ለሌሎች ሚስቶቻቸው እንዲሰጡ አትፈቅድም ነበር። ከዚህም የተነሳ ያላሎክ ሆይ እባኮን ይንገሩን ለመሆኑ በሁለት የሸለቆ መካከል ቢሆኑና አንዱ ሸለቆ የተጋጠ ሌላኛው ልምላሜ ያማረ ጨፌ ቢኖረው በየትኛው ላይ ከብቶቹን ሊያሰማሩ ይሻሉ ስትል ጠየቀቻቸው። ነቢዩም ባልተጋጠው ሸለቆ ላይ ሲሉ መለሱላት። አኢሻም ታዲያኔ እኮ እንደ ሌሎች ሚስቶቾ አይደለውም፣ ምክንያቱም ሁሉም በሌላ ባል አግብተው የነበሩ ናቸው በማለት የእርሷን ማንነት ልታስታውስ ትሞክራለች። በዚህን ጊዜም ነቢዩ ደርበብ የተላበሰ ፈገግታቸውን በማሳየት ዝም ይላሉ። አይሻ በከዲጃ በጣም ትቀና ነበር። አይሻ እንዲህ ስትል ትናገራለች፦ ዘውትር ስሟን ስለሚጠሩ እንዲሁም ከከበረ ድንጋይ የተገነባ ቤት በጀነት እንደተዘጋጀላት ብስራት ይነግሩ ዘንድ ከአላህ በታዘዛቸው በከዲጃ እንደተቀናው በማናቸውም የነቢዩ ሚስቶች አልቀናውም። በግባረዱ ቁጥር የሥጋውን የተወሰነ ክፍል የልብ ወዳጆቿ ለነበሩ ይልኩ ነበር። ከዚህም ምክንያት በነሱ ቤት ከኸዲጃ በስተቀር ሌላ ሴት በዓለም ላይ የለም እያልኩ አዘውትሬ እነግራቸው ነበር። በአንድ ወቅት አይሻ በወቀሳ መልክ ነቢዩን ለምን አዘውትረው አንድ የቁሬሾች ባልቴት እንደሚያነሱ ብጠይቃቸው ልባቸው በሐዘን በመነካት እንዲህ ሲሉ መለሱላት። እርሷ ኮ ኸዲጃ ሌሎች ችላ ሲሉኝ ያመነችብኝ ውሸታም ሲያደርጉኝ ሐቀኝነቴን ያረጋገጠችልኝ ሲያገልሉኝ፣ የሐዘኔን ሸክምም ለማውረድ ሀብቷን ሁሉ ወጪ ያደረገችልኝ ውድ ባለቤቴ ነበረች። አይሻ ይህ ቅናቷ ለክፉ የማይሰጥ ከመሆኑን ባሻገር ለጋስነቷንና ይህንን አይባልም ለረጅም ጊዜ የሚቆየው የነቢዩን ችግርና የረሃብ ጎጆ በትዕግሥት ትይዘው ነበር። ለቀናት የምግብ ማብሰያ እሳት ሳይቀጣጠል ቆይቷል። በዚህን ጊዜ ቤተሰብ ቴምር፣ ውሃ በመመገብ ሕይወቱን ያቆያል። ታዲያ አኢሻ ይህ ሕይወት አላስከፋትም። ታዲያ አኢሻ ይህ ሕይወት አላስከፋትም። ጠቀም ያለ ገንዘብ ጻዕዱን የሕይወቷን ስልት የማይበግረው እጅግ የተደነቀች ባለሟሏ ሴት ነበረች። በአንድ ወቅት ነብዩ ሚስቶቻቸው የሌላቸውን ገንዘብ እንዲሰጧቸው ስለተወችላቸው ከሁለት ተለይተው ለወር ያህል ቆዩ። ይህ የሆነው ለስጦታ የሚበቃ እጅግ የተትረፈረፈ ሀብት የተገኘበት የኸይበር ጦርነት የተደረገ በኋላ ነበር። ነብዩ ከወር ሽሽታቸው በኋላ ለመጀመሪያ ጊዜ ሄዱት ወደ አኢሻ ቤት ነበር። እርሷም መርሳቸውን በማየት እጅግ ስትደሰት ሁሉ አማራጮች የሚያቀርብላት ወይ ራዕይ እንደተመጣላቸው ይገልጹላታል። አባቷን ሳታማክሩ ለውሳኔ እንዳትቸኩል በማሳሰብ የሚከተለውን የቁርአን አንቀጽ አነበቡላት። ለቀረበላት ጥያቄ አኢሻ ማንንም አላማከረችም። የሰጠችውን ምላሽ እርግጥ እኔ የምሻው አላህና መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን ህይወት መኖሪያ ጀነት ነው የሚል ነበር። የተቀሩት የነቢዩ ባልተቤቶች እንደዚሁ የእርሷን መሰል ምላሽ መስጠታቸው ይታወሳል። በነቢዩ የህይወት ዘመን ሆነ ከእልፈታቸው በኋላ ከዚሁ ምርጫ ዝንፍ አላለችም። የኋላ ኋላ ሙስሊሞች በሀብት በተተረፈረፈበት ጊዜ በአንድ ወቅት የአንድ መቶ ሺህ ድርሃም ስጦታ አግኝታ ነበር። ገንዘቡን በምትቀበልበት ጊዜ በጾም ላይ ነበረች። ታዲያ የተቀበለችውን ገንዘብ ካዝና ውስጥ አላስገባችም። ይልቁንም በቤቷን አንዳች ነገር ባይኖርም ምንም ሳታስቀር ሁሉንም ገንዘብ ለድሆች መጽዋት ለሚያስቸግረው አከፋፈለች። ይህን ካደረገች ከጥቂት ሰዓታት በኋላ የቤት አገልጋዩዋ የምታፈጥሪበት ጾምሽን፣ የምትፈቺበት የአንድ ዲርሃም ስጋ እንኳን ልትገዢ ትቺ ነበር ስትል ጠየቀቻቸው። ባልረሳው ኑሮ ለእርሶ የሚሆን ዲርሃም እንኳ ይኖረኝ ነበር ስትል መለሰችላት። ነብዩ ህመም በጠናባቸው ጊዜ ሁሉም ሚስቶቻቸው ባቀረቡት ሐሳብ መሰረት በአይሻ ቤት ነበር፣ በምታስታምሙበት ለብዙ ጊዜም ራሳቸው ከደረቷ ወይም ከጭኗ ላይ በማሳረፍ በአልጋቸው ላይ ይተኛሉ። ከወንድሟ የጥርስ መፋቂያ ሲዋክ በመውሰድ እንዲለሰልስላቸው በጥርሳቸው አኝካ ለነብዩ ሰጣቸው። ምንም እንኳ አቅም ቢያንሳቸውም በሲዋክ ጥርሳቸውን አሳምረው ፋቁ። ብዙም ሳይቆዩ ህሊናቸው እየሳቱ መጡ። አይሻም የሞት ደጃፍ መከፈቱን ተረዳች። ከተወሰነ ቆይታ በኋላም አይኖቻቸውን ከፈቱ። አይሻም ነቢዩ አይኖቻቸው እንደገና በከፈቱ ጊዜ አትኮራ እያያቻቸው ነቢዩም በጀነት ያለውን ቦታ ሳያይ እንዲሁም የሞት ወይም በዱንያ የመቆየት ምርጫ ሳይሰጠው ሞት አትቀድመውም ሲሉ ተሰሙ። አዎ ከእንግዲህ እኛን አይመርጡም ስትል ለራሷ ተናገረች።